ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮቻችን እንደምን አላችሁ? በዚህ የመረጃ ጊዜያችሁ መደመጥ ያለባቸውን ወሳኝ ትኩስ መረጃዎችን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ዛሬ ከያዝንላችሁ መረጃዎች መካከልም አዲስ የግንባታ ሕግ ስለመውጣቱ አውቀናል። በዚህም በተለያዩ አካባቢዎች ላይ ከኮሪደር ልማት ጋር በተያያዘ በርካታ ቤቶች ሊፈርሱ ስለመሆናቸው እጅግ በርካታ ሰዎችም ሊፈናቀሉ ስለመሆኑ ሰምተናል። ታዲያ የትኞቹ ሰፈሮች ናቸው የሚሉትን ዝርዝር መረጃ ወደ እናንተ እናደርሳለን። በቀጣይ የሚፈጠሩ የሥራ ዕድሎችን በተመለከተ አዲስ መረጃ ስለመውጣቱና ሁሉም ሰው ሊያውቀውና ሊያሟላው ስለሚገባ አዲስ ነገር ተሰምቷል። እሱንም አክለን ይዘናል። ወደ ውጭ ሀገራት የሚጓዙ ኢትዮጵያውያንን በተመለከተ አዲስ መስፈርት ስለመጠቃቸው ሰምተናል። የሱንና መሰል መረጃዎችን ወደ እናንተ በዝርዝር እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራቸውን ቆዩ እያልን በቀጥታ ወደ መረጃውና እንግዲህ ክብራን ተመልካቾች፣ በቅድሚያም አዲስ የግንባታ ህግ ስለመውጣቱ አውቀናል ቀናል በዚህም በተለያዩ አካባቢዎች ላይ ከኮሪደር ልማት ጋር በተያያዘ በርካታ ቤቶች ሊፈርሱ ስለመሆናቸውና እጅግ በርካታ ሰዎችም ከቤት ንብረታቸው ሊፈናቀሉ ስለመሆኑ አንዳንድ መረጃዎች እየወጡ ይገኛሉ። የአዲስ ቱሞሮ ልዩ የኢኮኖሚ ዞን የምዕራፍ አንድ የግንባታ ሥራ ሊጀመር መሆኑ ተገለጸ። የፕሮጀክቱ አካል ከሆኑ አምስት ተቋማት ጋርም ሥራ የሚጀምርበት የስምምነት መርሃ ግብር ተካሂዷል። በ45 ሄክታር መሬት ላይ የሚያርፈው ልዩ የኢኮኖሚ ዞኑ ከቻይናው ሲሲጋር ባጋርነት የሚገነባ ነው ተብሏል። የአዲሱ ትሞሮ ልዩ የኢኮኖሚ ዞን በከተማ ውስጥ ትልቅና ቅንጡ የከተማ መዳረሻ እንደሚሆንም ተገልጿል። አምስት ሀገር በቀልና ዓለም አቀፍ ተቋማት የፕሮጀክቱ አካል ለመሆን ከቻይና ኮሚኒኬሽን ኮንስትራክሽን እና ኮርፖሬሽን ሲሲሲ ጋር ስምምነት ፈጽመዋል። የኢኮኖሚ ዞኑ የመጀመሪያ ምዕራፍ ሥራ በሚቀጥሉት ስምንት ወራት እንደሚጠናቀቅ የተገለጸ ቢሆንም በአዲስ አበባ ክፍለ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገነባውና በተለምዶ ጎተራ ተብሎ የሚጠራው ሰፈር ሊፈርስ መሆኑን ነው። እንግዲህ ዘሪፖርተር እንግሊዘኛ ጋዜጣ በዛሬው ዕለት ባቀረበው ዘገባ ይህ አዲስ ትሞሮ በሚል ፕሮጀክት የከተማው አስተዳደር ለሚገነባው ልዩ የኢኮኖሚ መንደር አካባቢውን ለማፍረስ መታቀዱንም አስረድቷል። ፕሮጀክቱ በአዲስ አበባ ከንቲባ አዳነች አቤቤና በጠቅላይ ሚኒስትር ጽሕፈት ቤት የሚመራም እንደሆነ የጠቀሰው ዘገባው የከተማ አስተዳደሩ መንደሩን ለመገንባት ከቻይናው የኮሚኒኬሽንና ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል። መንደሩ የንግድ፣ የፋይናንስ፣ የትምህርት የባህልና ሰማይ ጠቀስ የመኖሪያ ሕንፃዎች እንደሚኖሩት መግለጹን ያስረዳው ዘገባው በመሆኑም በጎተራ አካባቢ የሚገኝ ሰፊ መሬት ላይ ለመስራት እንደታሰበም ጠቅሷል። የአዲስ ትሞሮ መንደሮች ግንባታ በቢሊዮን የሚቆጠር ብር እንደሚፈጅ አስረድቶም ከዚህ በላይ በጎተራ አካባቢ የሚኖሩ በርካቶችን እንደሚፈናቀሉ ሊያደርግ እንደሚችልም ተገልጿል። በአሁኑ ወቅት በኮሪደር ልማትና በጫካ ፕሮጀክት አማካኝነት በመቶ ሺህ የሚቆጠሩ አዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን በዚህኛው ፕሮጀክትም በርካታ ነዋሪዎች ተመሳሳይ እጣፈንታ እንደሚገጥማቸውም ሪፖርተር ጋዜጣው አስነብቧል። ወደ ውጭ ሀገራት የሚጓዙ ኢትዮጵያንን በተመለከተ አዲስ መስፈርት ስለመጠየቃቸው ሰምተናል። በውጭ ሀገር የሥራ ስምሪት ሂደት ዜጎች ያልተገባ ክፍያ እየተጠየቁ መሆኑን በጥናት መረጋገጡን የፌዴራል ስነ ምግባርና ፀረ ሙስና ኮሚሽን ለመናሃራ ሬዲዮ አስታውቋል። በመንግሥት የውጭ ሀገር የሥራ ስምሪት አሰራር ሥራ ፈላጊዎች ያለምንም ክፍያ ወደ ውጭ ሀገራት መላክ እንዳለባቸው ቢታወቀም አሁን ላይ ለሥራ የሚላኩ ዜጎች መክፈል ብቻ ሳይሆን የተጋነነ ክፍያ እየተጠየቀ መሆኑን በፌዴራል የስነ ምግባርና ጸረ ሙስና ኮሚሽን የአስቸኳይ ሙስና መከላከል ዴስክ ኃላፊ ለመናሃሪያ ሬዲዮ ተናግረዋል። ክፍያውን የሚጠይቁት ኤጀንሲዎች መሆናቸውን በጥናት መረጋገጡን የሚገልጹት የዴስክ ኃላፊዋ ኤጀንሲዎችን የመቆጣጠርም ሆነ አጠቃላይ የውጭ ሀገር የሥራ ስምሪቱን የሚያስፈጽሙና የሚከታተለው የሥራና ክህሎት ሚኒስትር መሆኑን ገልጸዋል። ለውጭ ሀገራት የሥራ ስምሪት ቅድመ ሁኔታዎችን ለማስፈጸም የሚመላለሷቸው ቢሮዎችና የበዙ አሰራሮች እንግልት የሚፈጥሩ መሆኑ በጥናት መረጋገጡንም ተናግረዋል። አስፈላጊ መረጃዎችን ለማሟላት አገልግሎቱን በአንድ ማዕከል እንዲያገኙ ከማድረግ አንጻር በሥራና ክህሎት ሚኒስትር በኩል ክፍተት መታየቱ ተመላክቷል ያሉት የደስክ ኃላፊዋ በተለይ ከገጠሪቱ የሀገሪቱ ክፍል የሚመጡ ዜጎች ለእንግልት እየተዳረጉ እንዳለ ነው የተናገሩት። የውጭ ሀገራት የሥራ ስምሪትን እየተመለከተ ጥናት በዋናነት እየተካሄደ ባለፈው 2016 ቢሆንም ማሻሻያ በሚፈልጉና በተጠቀሱት ጉዳዮች ላይ በዘንድሮ ዓመትም ክትትል ስለመደረጉ ኃላፊዋ ገልጸው በጉዳዩ ዙሪያ የሥራና ክህሎት ሚኒስትርን ለማነጋገር ያደረግነው ሙከራ ለጊዜው አልተሳካም ሲል ከመናሐሪያ ሬዲዮ በኩል ያገኘነው መረጃ አመላክታል። በሌላ በኩል በቀጣይ የሚፈጠሩ የስራ እድሎችን በተመለከተ አዲስ መረጃ ስለመውጣቱና ሁሉም ሰው ሊያውቀውና ሊያሟላው ስለሚገባው ነገር ተገልጿል። በቀጣይ የሚፈጠሩ የስራ እድሎችም ሆኑ ሌሎች ጥቅማ ጥቅሞች የዲጂታል ክህሎትን መሰረት ሊያደርጉ እንደሚችል የኢኖቬሽንና ቴክኖሎጂ ሚኒስቴር አመላክቷል። ዲጂታል ኢትዮጵያን እውን ለማድረግ ወሳኝ ከሆኑ መሰረቶች የዲጂታል ክህሎት መገንባትና ክሎቱን በዲጂታል ስነ ምህዳር ውስጥ በሚፈልገው ልክ ጥቅም ላይ እንዲውል ማድረግ መሆኑንም ተገልጿል። በአሁኑ ወቅት ስራዎች በዲጂታል ላይ የተመሰረቱ በኢንተርኔት አማካኝነትም ባንድ ስፍራ ባለመወሰን አዲስ ዕድል እየሰጡ መሆኑን ያኖቬሽንና ቴክኖሎጂ ሚኒስትር አማካሪ ዶክተር አብዮት ባዩት ገልጸዋል። በዚህ አዲስ ዕድል በመጠቀም የሚያስችል ተፈላጊ የሆኑ የዲጂታል ክህሎት ያላቸው ብቻ መሆናቸውን ገልጸው ወጣቶች ይህንን በመገንዘብ መንግስት ባመቻቻቸው የኢትዮ ኮሪደሮች ስልጠና እንዲጠቀሙ መክረዋል። በዓመት ከተያዘው ዕቅድ እቅድ አንጻር አሁን ያለው የሰልጣኝ ቁጥር ጥሩ መሆኑን ጠቁመው፣ ይሁን እንጂ ኢትዮጵያ ካላት የወጣት ቁጥርና እድሉን አሟጦ ከሚጠቀም አንጻር አሁንም ጠንክረን መስራትና ብዙ ወጣቶች እድልን እንዲያገኙ ማድረግ ይጠበቅብናለም ብለዋል። ወጣቶች ሥልጠናውን በተገቢ መንገድ እንዲወስዱም በየደረጃው ያሉ አመራሮች ተገቢውን ድጋፍ እንዲያደርጉም ጥያቄያቸውን ማቅረባቸው ተሰምቷል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ፣ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።